በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉድ ተብላችሁ የተሰየማችሁ አእይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ሕብረት አንድነት በሁላችን ላይ አድሮ ይኑር። የቅድስተ ቅዱሳን የእመቤታችን ያዛኝቱ ፍቅሯን በልቡናችን ጣዕሟን ባንደበታችን ጸጋዋን በሰውነታችን ያሳድርልን። የመላእክት ጥበቃ ይራቃችሁ። የነቢያት የሐዋርያት ረድኤታቸው ከናንተ ጋር ይሁን። የሰማይታት የጻድቃን፣ የደጋግ አባቶቻችን፣ የደጋግ እናቶቻችን ምልጃቸው ከኔም ከባሪያው ከናንተም ከሁላችሁ ጋራ ከቤተሰቦቻችሁ፣ ከወገኖቻችሁ ከክርስቲያኖች ኦርቶዶክሳውያን የተዋህዱ ልጆች ጋር ለዘላአለም አድሮ ይኑር። የዕለቱ የነፍሴ ምግብ ከአራቱ አበይት ነቢያት አንዱ የሆነ ኤርምያስ የተናገረው ቃል ነው። የዕለቱ የነፍሴ ምግብ ዓይኔ፣ ዓይኔ ውኃ ያፈስሳል፤ ስለዚህ አለቅሳለሁ። ይህ የሚገኘው በሰቆቃው ኤርምያስ ምዕራፍ አንድ ቁጥር አስራ ስድስት ላይ ነው። የሚያጽናናኝ ነፍሴንም የሚያበረታት ከእኔ ርቋልና ስለዚህ አለቅሳለሁ ዓይኔ ዓይኔ ውኃ ያፈስሳል ጠላት በርትቷልና ልጆቼ ጠፍተዋልና ጽዮን እጇን ዘረጋች የሚያጽናናት የለም ይላል ይህ በኤርምያስ የተነገረው ሰቆቃ በምዕራፍ 1 ከቁጥር 16 እስከ 17 የተጻፈው፣ ዛሬም ይኸው ቃል በሌሎች አባቶች፣ በሌሎች እናቶች፣ በእኔና በእናንተም ይነገራል። ዓይኔ ዓይኔ ውኃ ያፈስሳል፣ ስለዚህ አለቅሳለሁ። ኤርምያስ ከሌሎቹ ነቢያት ለየት ተባለ። ብዙውን ጊዜ በእንባ ይናገራል፣ በእንባ ትንቢቱን ይተነበያል። የሚያጽናናኝ ነፍሴን የሚያበረታት ከኔ ርቋልና ይላል። አዎ፣ ነፍሴ ነፍሳችን ብቻ ሳትሆን ነፍሴ ስጋዬም መንፈሴም ማለት ነው። በተለይ ዛሬ ለኢትዮጵያ እናቶች፣ ለኢትዮጵያ አባቶች፣ ለኢትዮጵያ ወጣቶች ስለ ለቅሶና እንባ መናገር አዲስ ነገር አይደለም። በየዕለቱ የምንሰማው የሚያስደነግጥ፣ በየዕለቱ የምናየው የሚያስጨንቅ ክስተት ነው። ይህን ሁሉ ግን እግዚአብሔር በሰማያት ሆኖ ይመለከታል። እግዚአብሔር የሚወዳችሁ እናንተ የተባረካችሁ ክርስቲያኖች የመብርሃን የወርቅ ልብስ ከክፉ ይሸፍናችሁና በቅድስት ቤተ ክርስቲያናችን ላይ የሚመጣው ፈተና ከጊዜ ወደ ጊዜ እየበዛ እንደሆነ ዘመነ ሰማዕታትን የሚያስታውስ ብዙ ነገሮች ያሉበት ነው ዓይኔ ዓይኔ ውኃ ያፈሳል ስለዚህ አለቅሳለሁ የዕለቱ የነፍሴ ምግብ። በስንት ነገር አለቅሳለሁ። በስንት ነገር ስላልቅስ ብዙ ነገሮች ይኖራሉ። ባጭሩ ኑሯችሁ፣ ኑሮህ፣ ኑሮሽ፣ የየለቱ የኑሮ ጉዳይ፣ የስራ ጉዳይ፣ የመኖር ጉዳይ፣ ቤተሰብን የመርዳት ጉዳይ፣ ራስን የመደገፍ ጉዳይ ራሱም ባለቤቱ ነግሮናል። ምን እበላለሁ? ምን እለብሳለሁ? የት እኖራለሁ? እነዚህ ሁሉ የሚታሰቡ ነገሮች ናቸው። ልንገራችሁ፣ ያስጨንቃሉ፣ ሊያስለቅሱም ይችላሉ። ባዶ ስንቀር ምንም ሳይኖር በቤቱ ውስጥ ሲጠፋ ያስለቅሳል። ዓይኔ ዓይኔ ውኃ ያፈስሳል፣ ስለዚህ ስለ ኑሮዬ አለቅሳለሁ። ሁለተኛ በቤተ ክርስቲያኔ ላይ ስለሚሆነው መከራ አለቅሳለሁ። ዛሬም የካህናት መገደል፣ የመነኮሳት መታረድ፣ የምዕመን አለቅሶ በቤተ ክርስቲያን ላይ ስለሚሆነው ሁሉ፣ በቤተ ክርስቲያን ብቻ ስላሉ ሰዎች አይደለም። ሌሎችም ማንም የሰው ዘር የተባለ በእግዚአብሔር አርያና አምሳል የተፈጠረው በመከራው ሲወድቅ በአንገቱ ካራ ሰይፍ ሲያርፍበት፣ ነገ ልጆቼን አኖራለሁ ብሎ ነገ አባቴን እጦራለሁ የሚለው ትውልድ ሲያልፍ ሲጠፋ፣ ዓይኔ ዓይኔ ውኃ ያፈስሳል። ስለዚህ አለቅሳለሁ። ስለ ሀገር ጉዳይ፣ ስለ ሰው ልጆች ጉዳይ፣ አዎ አነባለሁ፣ አለቅሳለሁ። በዓለማችን ስለሚሆነው ነገር ሁሉ አዎ አስጨናቂ ነው። ዓይኔ ዓይኔ ውኃ ያፈሳል፣ ስለዚህም አለቅሳለሁ። ከሁሉም በላይ ደግሞ የሚበልጠውና የሚከብደው በኃጢአት ርኩሰቴ ምክንያት እግዚአብሔርን በማስቀየሜ በበደሌ ምክንያት አዎ አለቅሳለሁ። እንደ ዳዊት አለቅሳለሁ፣ እንደ ሶሎሞን አነባለሁ፣ እንደ ኤርምያስም እንዲሁ እንባዬ ይፈሳል። የዕለቱ የነፍሴ ምግብ የሚያጽናናኝ ነፍሴን የሚያበረታት ከኔ ርቋል እና ስለዚህ አለቅሳለሁ። ዓይኔ ዓይኔ ውኃ ያፈሳል። ጠላት በርትቷልና ልጆቼ ጠፍተዋልና አለቅሳለሁ ይላል አባት ኤርሚያስ አዎ ኃጢአትና በደላችን የበዛ ነው። ልበ አምላክ ዳዊት በቤርሳቤ ምክንያት ኦርዮንን በማስገደሉ የማይገባም ስራ በመስራቱ እግዚአብሔር ተቆጥቶት ስለነበረ በመዝሙር ስድስት እንደሚነግረን ቀኑንም ሌሊቱን ማለቅሳለሁ አለ። እግዚአብሔርም ድንቅ ነገር አሳይቶታል። እናንተ የተከበራችሁ ክርስቲያኖች፣ የተዋህዶ ልጆች፣ ኦርቶዶክሳውያን ዳዊት እንዴት እንደተመለሰ ታውቁ ነበር፣ አልቅሶ አንብቶ፣ ልጁ ሰሎሞንም ስላደረገው ስለ ኮረብታው መስገጃዎች ከአሕዛብ ሴቶች ጋር ስለነበረው ውድቀት ድቀትና ርኩሰት ሶሎሞንም አልቅሶ ነበር። ለሁለቱም እግዚአብሔር ለአባትና ልጅ ጸሎታቸው እንደተቀበለ ንስሐቸውንም እንደተቀበለ ሱባያቸውንም እንደተቀበለ ሲያሳያቸው ዳዊት ሲያለቅስ እስከ ጉልበቱ ድረስ ከእንባው የሚፈሰው ሳር አብቅሎ አሳይቶታል። ለሶሎሞንም እንዲሁ ዓይኔ፣ ዓይኔ ውኃ ያፈሳል፣ ስለዚህም አለቅሳለሁ። የሚያጽናናኝ ነፍሴን የሚያበረታት ከእኔ ርቋልና በኃጢአቴ ምክንያት ርቆኛልና፣ እግዚአብሔር ስለዚህ እንዲቀርበኝ አለቅሳለሁ። እንባ እግዚአብሔርን ያቀርበዋል። እንባ ያስፈልጋል። እንደ ጴጥሮስ አይነት እንባ ያስፈልጋል። እንደ ማረታና እንደ ማርያም አይነት ያለ እንባ ያስፈልጋል። ቅዱስ ጴጥሮስ በረከቱ የአምላኩ በረከት ይድረሰንና፣ በልቡ አምኖ ሳለ ስለፈራ ብቻ በአፉ ሦስት ጊዜ ቢክደው፣ ዶሮ ሳይጮ ሶስት ጊዜ ትክደኛለህ ለጴጥሮስ ስምዖን ብሎት ነበርና፣ ዶሮ በጮኸ ጊዜ ስቅስቅ ብሎ አለቀሰ። መራራ ለቅሶ አለቀሰ። አቤቱ ይቅርበለኝ በለኝ፣ ነፍሴ እነሆ ተጨንቃለች። አንተ ከኔ ርቀሃል፣ እኔ በሰራሁት ኃጢአት በደልና እባክ ባለ ሰዓት ያን የጴጥሮስን እንባ ተቀብሎታል። ወንድማቸው ከሞት እስከሚነሳ ድረስ ያነቡት የማርታና የማርያ እነዛ የሜጌዶል ሴቶች እግዚአብሔር በወንጌሉ የመሰከረላቸው የሚወዳቸው በቤታቸው የሚገባላቸው ወንድማቸው አልዓዛር እስከሚነሳ ድረስ ያነቡት እንባ ነበረ። ዛሬም እኔና እናንተ የተጨነቀች ነፍሳችን መፍትሄ ስተምታገኝ የታወከው ልባችን ሰላም ስተሚያገኝ የተረበሸው ማንነታችን መጽናትን መጽናናትን እስከሚያገኝ በቤተ ክርስቲያናችን የሚደርሰው መከራ በመነኮሳቱ በካህናቱ በቤተ መቅደሱ ላይ የሚደርሰው መከራ እስቲበቃ ድረስ በወገኖች ሁሉ ላይ በሰው ልጆች ሁሉ ላይ የሚደርሰው መከራ እስኪቆም ድረስ ወገኖቼ ዓይኔ፥ ዓይኔ ውኃ ያፈስሳል ስለዚህ አለቅሳለሁ እንዳለው እንደ ኤርምያስ እኛም እናለቅሳለን። የዕለቱ የነፍሴ ምግብ አለቅሳለሁ፣ ጠላት በርትቶብኛልና ልጆቼ ጠፍተዋልና እንዳለ ኤርምያስ ጽዮን እጇን ዘርግታ የሚያጽናናት በሌለበት በዚህ ሰዓት እግዚአብሔር በያዕቆብ ዙሪያ ያሉትን እነዚያን ሁሉ ሲያስጨንቁ የነበሩትን አስጨንቆ እንደገና በክብር እንዲመጣ አለቅሳለሁ። ዓይኔ፣ ዓይኔ ውኃ ያፈስሳል። ስለዚህ አለቅሳለሁ። ተጨንቅ ያለሁና አለቅሳለሁ። አንጀቴም ታውኮብኛልና አምላኬ የተመልከት አለቅሳለሁ። እስከምትመጣ አለቅሳለሁ አልዓዛርን እስከምታስነሳው እንዳለቀሱት እንደ ማርያምና እንደ ማረታ ሰላምን እንድሰጠኝ መንፈሴ ሁሉ እንዲቀየር በአንተ እንዲጸና ደዌ ከኔ እንዲርቅ ሕመሜ ከኔ እንዲወገድ በሽታ የርቆ በሰላምህ እንድተካኝ በቅዱስ እጅህ እንድዳብሰኝ በጣት እንድትነካኝ ፈውሼሃለሁ እንድትለኝ አንተ የቅረብ አምላክ ቅርብነ ኃጢአቴና በደሌ እንዳያርቅ እንዳያሸሽ አምላኬ ሆይ አለቅሳለሁና ቅረበኝ። ግባ በቤቴ ግባ። ያኔ አልዓዛር ልቤ የሞተው ልቤ ከሞት ይነሳል። ያኔ በደሌና ኃጢአቴ ተወግዶ እንደ ጴጥሮስ እንደገና ምርጥቃት ታደርገኛለ፣ ብርሃን ታደርገኛለ፣ ትሾመኛለ። አውቃለሁ አምላኬ፣ እረዳለሁ አምላኬ። ዓይኔ፣ ዓይኔ ውኃ ያፈስሳል፤ ስለዚህ አለቅሳለሁ። እስክትመጣ አለቅሳለሁ። ኢትዮጵያ ሰላም እስክትሆን አለቅሳለሁ። ቤተ ክርስቲያኔ እስክትጠበቅ አለቅሳለሁ። ወደ አንተ ምጮኋለሁ፣ እስከምትመጣ ድረስ እጠብቅሃለሁ። ልቤ ደክሟል፣ ለቅሶ እጅግ ነውና፣ አቤቱ አንተ ኃጢአቴና በደሌ ይበስቷልና፣ ቀርበህ አመፀኞችን ከኔ ያርቀህ አንተ አስጨናቂዎችን ሁሉ የሚያውኩትን ሁሉ አርቀህ ትመጣለህ። ያኔ ነው ንባ የሚቆመው፣ ያኔ ነው ሰላሜን ሳገኝ ነው በእልልታ ምዘምርልህ ማመሰግንህ። አንተ ሀያል አምላክ እግዚአብሔር ሆይ የሚሆነውን ሁሉ ተመልከት። እናንተ ኦርቶዶክሳውያን የተባረካችሁ ክርስቲያኖች ሆይ ጾም ለቅሶ ነው። ጾም ንባ ነው። ጸሎትም ወደ እግዚአብሔር መጮህ ነው። ሁልጊዜ ቤተ ክርስቲያናችሁን፣ ሀገራችሁን፣ ወገኖቻችሁን አስቡ። ራሳችሁንም አስቡ። የኤርምያስ አምላክ የነቢዩ አምላክ ሰላምና ፍቅርን እስኪሰጠን አሁን እንጠብቃለን። ስለዚህ እሱ የማይተኛ የማንቀላፋ ነው፣ ለእኛ በጎ ነገርን የሚያደርግ ነው። እግዚአብሔር ይቅርባይ ነው። ስለዚህ እናመሰግነዋለን፣ ስለዚህ እናከብረዋለን። ነፍሳችን እሱን ብቻ ተስፋ ታደርጋለች። ይቅርባይ መድኃኒት ነውና እሱ ከመከራ ይሰውራል። እሱ ከጠላት ያድናል፣ ይረዳናል፣ ይጠብቀናል። ከዛም ወደ ራሱ ያቀርበናል። አቅርቦም ወደ ራሱ ይቀበለናል። ተቀብሎም ለዘላለም አጽንቶ ይጠብቀናል። በእድሜያችን ሁሉ አይለየንም። ሁሉን የያዘ እሱ ነው። አባታችሁ ሁሉን የያዘ ነው። ጌታችሁ ሁሉን የያዘ ነው። ጥቂቷን እንባችሁን አይቶ ይቀርባል። ጥቂቷ የንባ ዘለላ ታቀርበዋለች። የራሄል እንባ ነበረ ከሰማይ ያወረደው። ሰማይኩ ጋሮሙ ለሕዝቤ የሕዝቤን መከራ ሰማሁ ያለው፣ ወወረድኩ ወረድኩ አድናቸው ዘንድ ወረድኩ ያለው የራሄል እንባ ነው የጠራው። ወደ ሰማይ ፈነጠቀችው ራሄል። ይመጣል። ሁሉን የያዘው ይመጣል። የሁላችን አምላክ ይመጣል። በቀራንዮ አደባባይ ነግሦ መድኃኒት የሆነን ይመጣል። በሕይወታችን ሁሉ ከእኛ አይሰወርም፣ እሱ ከእኛ አይርቅም። ከመከራ ሁሉ ይሰውረናል፣ ይረዳናል፣ ይጠብቀናል፣ ያቀርበናል፣ አጽንቶም ይጠብቀናል። እሱ ይቅር ባይ ነው። እሱ ቸር አምላክ ነው። እሱ ስለ ሁላችን ደሙን ያፈሰሰ ቸራ አምላክ ነው። የዘላለምም አባት ነው። የዕለቱ የነፍሴ ምግብ እንባህን አይቻለሁ። እንባሽን አይቻለሁ። እንባችሁን አይቻለሁ። ወደ መከራ አላገባችሁም። ከክፉ ነገር አድናችኋለሁ። ይቅር ብዬ ይይዛችኋለሁ። እጠብቃችኋለሁ እጠግናችኋለሁ፣ እባርካችኋለሁ፣ እፈውሳችኋለሁ፣ አድናችኋለሁ። ከሚያስፈራ ነገር ሁሉ እሰውራችኋለሁ። ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ሰላም አደለም። ስለዚህ ያን ሰላሜን እሰጣችኋለሁ። እንሆ ሁልጊዜ ከእናንተ ጋር ነኝና፣ አርቃችሁም በመካከላችሁ እኖራለሁ። ልቦናችሁን አነጻለሁ ነፍስና ስጋችሁ መንፈሳችሁን አከብራለሁ። በእውቀት እነሆ አከብራችኋለሁ። በቀራኒው አደባባይ ባፈሰሱት ደም እቀድሳችኋለሁ፣ እባርካችኋለሁ። ያለ መከላከል ያለ ማቋረጥም ሁልጊዜ ከእናንተ ጋር እሆናለሁ። ልጆቼ ሆይ እንባችሁን አብሳለሁ፣ ነፍሳችሁንም ከጭንቀት እሰውራለሁ። እኔ የዘላለም አባታችሁ ነኝ። አሚን። አዎ ያድነናል። አዎ ይፈውሰናል። ክርስቲያኖች ሆይ ዛሬ ስለሚከብድብን መከራ፣ ስላለብን ሸክም ሁሉ እንባ ዘለላችን ወደ ሰማይ እንረጫለን። ያኔ እግዚአብሔር ወደኛ ይመጣል። እንባ ከውስጣችን ሲወጣ ደግሞ ውስጥ ያለው ቶክሲክ ይወጣል፣ ውስጥ ያለው ጭንቀት ይወጣል፣ አብሮ ይወጣል። በፊቱ አፍሱት። ዝም ብሎ በከንቱ አይደለም፣ በእግዚአብሔር ፊት በቀራኒዎ መስቀሉ ስር አፍሱት። ያንን ባይቶ ሀገራችንን ያንን ባይቶ ቤተ ክርስቲያናችንን ይጠብቃል። ሌላ ማን ተስፋለን? ኤርምያስ ወደ እሱ እንዳለቀሰ ዓይኔ፣ ዓይኔ ውኃ ያፈስሳል ስለዚህም አለቅሳለሁ። እንባይን አብስ። እንደ ጴጥሮስ ተቀበለው፣ የጴጥሮስ እንባ አርገው። ስለዚህ የነፍሴ ምግብ ነው፣ እንባይን ማፍሰስ የነፍሴ ምግብ ነው። እንደ ጴጥሮስ ትፈውሰኛለ እንደ ማርያምና እንደ ማርታ ትሰማኛለህ። አልዓዛርን እንዳነሳህላቸው በእኔ ቤት የሞተውን ታነሳለህ። የጎደለውን ትሞላለህ፣ የተጣመመውን ታቃናለህ፣ የታመመውን ትፈውሳለህ፣ የሞተውን ታጸድቃለህ። አዎ ሁላችንንም ቀና ብለን እንድኔት ታደርገናለህ። የድንግል ልጅ፣ ይህንን ቃል ከሚሰሙት ከልጆች ጋር ለዘላለም ኖር። ጠብቃቸው፣ ከፍ ከፍም አድርጋቸው ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነክሳ ለዘላለም ትኖር። የሰራዊት ጌታ እግዚአብሔር በመውጣት በመግባታችሁ በክንዱ ጋሻ በቀኙ ከለላ ጥላ ይሁናችሁ። እግዚአብሔር በረድኤትም በቸርነትም አይለያችሁ። ይህን ቃል የሰማችሁ ሁሉ የዕለቱን የነፍስ ምግብ የተመገባችሁ ሁሉ፣ አዎ ሌላውም ትውልድ ይመገብ ዘንድ ላይክና ሼር በማድረግ አዳርሱት። እግዚአብሔር የእናንተን ጸሎት በቅዱስ ሚካኤል በቅዱስ ገብርኤል ወደ ራሱ ያሳርግላችሁ። ሰዎች ሁሉ እንዲሰሙት አድርጎ ለነጋዋም ሰዓት እንዲያበቃን የሱ ፈቃድ ይሁንልን። የማለዳውን ብርሃን ያሳየን። ከማታ እስከ ጠዋት የጠበቀን ከጠዋት እስከ ማታ የሚጠብቀን የማይተኛው የማያንቀላፋው ቸሩ አምላካችን ኢየሱስ ክርስቶስ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ ይቀድሳችሁ፣ ይግለጽላችሁ፣ በመንፈሳዊ በረከትም ያክብራችሁ እኔንም ባሪያውን በጸሎታችሁ አስቡኝ፣ እናንተንም በረድኤታ አይለያችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ሕያው አምላክ ክብርና ምስጋና ይድረሰው፤ አሜን።